ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 3 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአዳማ ዩኒቨርሲቲ ቅጥር ለማግኘት ሲሉ ለዩኒቨርሲቲው ሰራተኞች የሁለት ወር ደሞዝ የሚሰጡ እንዳሉ ተገልጿል። ዘመቻ አንድነት 24ተኛ ቀን በሁሉም የአማራ ክልል ግንባሮች ተጠናክሮ እንደቀጠለ ነው። አመራሮቹ ተገድለዋል። እንዳልካቸው ዘነበ የተባለው ግለሰብ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ላይ በፈጸመው ስም ማጥፋት ታስሮ መለቀቁ ተሰምተዋል። አብይ አህመድ ለጌታቸው ረዳ ይ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 በአዳማ ዩኒቨርሲቲ ቅጥር ለማግኘት ሲሉ ለዩኒቨርሲቲው ሰራተኞች የሁለት ወር ደሞዝ የሚሰጡ እንዳሉ ተገለጸ። በኦሮሚያ ክልል በሚገኘው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተቀጥረው የሚሰሩ አንዳንድ የህንድ ዜግነት ያላቸው አስተማሪዎች ሀሰተኛ የትምህርት ማስረጃ እንዳላቸውና ይህ እንዳይታወቅ ከአንዳንድ የዩኒቨርሲቲ አመራሮች ጋር እንደሚሰሩ መረጃዎች እየወጡ ይገኛሉ። መሰረት ሚዲያ ተመለከትኳቸውና በአንዳንድ የህንድ አስተማሪዎች ጭምር እውነታቸውን የተረጋገጠ እነዚህ መረጃዎች እንደሚጠቁሙት በወር በሺዎች የሚቆጠር ዶላር የሚከፍላቸው አንዳንድ ህንዳውያን የትምህርት ማስረጃዎች ወይም ሀሰተኛ ነው ወይም ያልተማሩትን የዶክትሬት ዲግሪ እንደተማሩ ሀሰተኛ ማስረጃ አቅርበው ተቀጥረዋል። አንዳንዶቹ የክህሎትና የትምህርት ማረጋገጫ ሂደትን ግልጽ ባልሆነ መልኩ አልፈው ተቀጥረው ይገኛሉ። ይህ ደግሞ የተደረገው በዩኒቨርሲቲው ጥቂት አመራሮች ተሳትፎ ጭምር ነው የሚሉት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የቀድሞ መምህር የነበሩት ዶክተር ሱረሽ ኩማር ናቸው። አንዳንድ ህንዳውያን ጊዜያቸውና ሙያቸውን በመጠቀም ለውጥ ለማምጣት ጥረት እያደረጉ ቢሆንም እነዚህ ሀሰተኛ ዶክመንቶችን ይዘው እየመጡ የሚ ቀጠሩ ህንዳውያን ችግር እየሆኑ እንደመጡ ዶክተር ሱረሽ ያስረዳሉ። ሀሰተኛ ዶክመንት ይዘው የሚመጡ እነዚህ ግለሰቦች የኢትዮጵያን የትምህርት ስርዓት እየገደሉት ነው የሚሉት ዶክተር ሱረሽ የእነዚህን ህንዳውያን ስም በዝርዝር ያቀረቡበትን ዶክመንት መሰረት ሚዲያ ተመልክቷል። አንዳንዶቹ ህንዳውያን ህገወጥ ዶክመንታቸውን ይዘው መጥተው ቅጥር ለማግኘት ለዩኒቨርሲቲው ሰራተኞች የሁለት ወር ደሞዝ እንደሚሰጡ ታውቋል። ከእነዚህ ህንዳውያን መሀል ከ14 ዓመት በኢትዮጵያ ያስተማሩ እንደሚገኙ የተጠቀሰ ሲሆን በዚህ ዙሪያ የተሰጠ ማብራሪያ የለም። አንዳንዶቹ ይባስ ብሎ ከሁለት ዩኒቨርሲቲ ሚኒስትሪ ደሞዝ ይቀበላሉ። አንዳንዶቹ የስራ ፍቃድ የላቸውም ወይም ፈቃዳቸው ተቃጥሏል። ይህ ጉዳይ በአስቸኳይ ተጣርቶ እርማት ካልተደረገበት በሀገር ሀብትና በተማሪዎች ትምህርት መቀለድ ነው ያሉት ስማቸውን እንዲጠቀስ ያልፈለጉ አንድ የዩኒቨርሲቲው ኢትዮጵያዊ መምህር ናቸው። መቻ አንድነት 24ተኛ ቀን በሁሉም የአማራ ክልል ግንባሮች ተጠናክሮ እንደቀጠለ ነው። በምዕራብ ጎንደር ቀጠና ቋራ ወረዳን ለመያዝ ለስድስተኛ ቀን ሙከራ ላይ የነበረው የአገዛዙ ጦር ከፓዊ ተነቃንቆ በጥልቀት ለመግባት ሞክሮ መውጫ ማጣቱን የአማራ ፋኖ አንድነት በጎንደር ለሮሃ በላከው መረጃ አሳውቀዋል። ይህን ኃይል ለመታደግም ከሰሜን ምዕራብ አቅጣጫ ተንቀሳቅሶ ቋራ ወረዳ በሙር የመሸገው የአገዛዙ ኃይል በአማራ ፋኖ አንድነት በጎንደር መይሳው ካሳ ኮር ቋራ፣ ኦሜድላ፣ አጣናዋሴና አድዋ ክፍለ ጦሮ ሰዎች ጥምረት ዛሬ ከንጋቱ 12 ሰዓት ጀምሮ ለ6 ሰዓታት ያህል ውጊያ አድርገዋል። ከዚህ እልህ አስጨራሽ ትንቅንቅ በኋላ ከ130 በላይ የብልጽግና ኃይል ሲደመሰስ 62 ቁስለኛ፣ 51 ምርኮኛ ሆኗል። ከ142 በላይ የነፍስ ወከፍ መሳሪያ፣ 10 ሺ ብሬን ጥይት፣ ሁለት ረጅም ርቀት ወታደራዊ መገናኛ ራዲዮ፣ በመቶ የሚቆጠሩ የክላሽ ካዝናዎችን በአጋሙሃ ውጊያ ላይ የፋኖ ኃይሎች ማርከዋል። የሸሸው ኃይል በሙር የተባለው ስፍራ ሲደርስ በሁለተኛ ኮር አህዶች በድጋሜ ተመቶ በርካታ ሙትና ቁስለኛውን ትቶ ሸሽቷል። በምዕራ በለሳ ባጃ በተሰኘ ቦታ የአማራ ፋኖ አንድነት በጎንደር የመብረቅ ክፍለ ጦርና ሌሎች ብርጌዶችና ሻለቆች በጥምረት ባደረጉት አውደ ውጊያ ከዘጠና በላይ የአገዛዙ ኃይል ሲደመሰስ ቁጥሩ ያልታወቀው ደግሞ ቁስለኛ ሆኗል። በተመሳሳይ በሰሜን ጎንደር አድርቃይ ወረዳ ዛሪማ ከተማ አቅራቢያ መናፈሻ የተሰኘ መናፈሻ የተባለ የብልጽግና ጦር ካምፕ ላይ ከንጋቱ 12 ሰዓት የጀመረው ማጥቃት ተደርጓል። በሌላ በኩል የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር መብረቅ ክፍለ ጦር ጎረንጂ ላይ አገዛዙ መሽጎበት የነበረ የነበረውን፣ ልዩ ቦታው አጋምሳና ጎለሌ ተብሎ ከሚጠራው ቦታ ያለን ኮንክሪት ምሽግ ደርምሶ በመግባት ከፍተኛ ኪሳራ አድርሰዋል። በዛሬው እለት ሚያዝያ 3 2017 ዓ ም ከንጋት ጀምሮ በአርበኛ ንጉሴ ሀሊድ የሚመራው መብረክ ክፍለ ጦር በቅርቡ ተመርቀው የወጡት ልዩ ኮማንዶ ነብሮ ብርጌድ፣ ንስር ሻለቃና አዳነ ሀብተነው ብርጌድ በጥምረት በመሆን የብልጽግና ወታደር ከመሸገባቸው ቦታዎች በማፈን የዙፋን ጠባቂ ሁለት ከፍተኛ አመራሮች፣ አንድ መቶ አለቃና አንድ ዘመቻ መሪና 17 እግረኛ በድምሮ ዘጠኝ ሙት ሶስት አምቡላንስ ቁስለኛ ጭኖ ወደ መጣበት ተመልሷል። በዚሁ ተመሳሳይ ሰዓት በማከፍታ ወይም ኮሩ ቀጠና መብረቅ ክፍለ ጦር አሳምነው ብርጌድ ያገዛዙን ጦር ወግዲ ከተማ ገብቶ ለማፈን ከፍተኛ ትንቅንቅ ያደረገ ሲሆን በነበረውም ኦፕሬሽን ዘጠኝ ሙትና አንድ አምቡላንስ ቁስለኛ ሰብስቦ ተመልሶ ወደ ምሽጉ ገብተዋል። ዘመቻ አንድነት በጎጃም ግንባር ሀያ አራተኛ ቀን በተደረጉ አውደ ውጊያዎችም ተመሳሳይ ድሎች በፋኖ ተገኝተዋል። ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር ቡሬዳሞት ብርጌድ ከሌሊቱ አስራ ሁለት ሰዓት ጀምሮ መብረቃዊ ጥቃት በመክፈት ቡሬ ከተማ የሰፈረውን አድማ ብተና አዛዥ ጨምሮ ብዙ ጦር ተደምስሷል። በአውደ ውጊያ የተገኘ ውጤት ኢንስፔክተር አስፈራቸው የተባለን የአድማ ብተና አዛዥ ጨምሮ አስራ አራት ሙት ሲሆን ሀያው ቁስለኛ ተደርጓል። እንዳልካቸው ዘነበ የተባለው ግለሰብ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ላይ በፈጸመው ስም ማጥፋት ታስሮ መለቀቁ ተሰማ። በማህበራዊ ሚዲያዎች ህዝብንና ሃይማኖትን የሚያንቋሽሹ ሀሳቦችና አስተያየቶችን በመስጠት የሚታወቀው እንዳልካቸው ዘነበ የተባለ ግለሰብ ታስሮ መለቀቁ ተሰምቷል። ይህ ግለሰብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ በፈጸመው ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቤ ህግ በኩልም የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝ የቤተ ክርስቲያኗ የህግ ባለሙያዎች አብይ ኮሚቴ አሳውቋል። ተጠቅሟል ሆኖም ራሱን ለአገዛዙ ያሳደረው ይህ እንዳልካቸው የተባለ ግለሰብ በተደጋጋሚ ማህበረሰብንና እምነትን የሚያንቋሽሹ ሀሳቦችን እየሰነዘረ ቀጥሏል አቶ ጽጌ ስጦታው ና አቶ ሚስጥረ መዝገቡ ተብለው የሚጠሩ ግለሰቦችን በቅድስት ቤተ ክርስቲያን ስርአተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው በህግ ቁጥጥር ስር መዋላቸውን ኮሚቴው ገልጿል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የህግ ባለሙያዎች አቢ ኮሚቴ አባል ጠበቃ አያሌው ቢታኔ ዛሬ ለቤተክርስቲያኒቱ ክርስቲያኒቱ ቴሌቪዥን በሰጡት መግለጫ ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ምስጢረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተ ክርስቲያናችን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረት የፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎችን በህግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ ይገኛል ብለዋል። አብይ አህመድ ለጌታቸው ረዳ የሰጡት አዲስ ሹመት እያነጋገረ ነው። የሰሜን ኢትዮጵያ ጦርነት ሲታወስ የሚሊዮኖች እልቂት አብሮ ይነሳል። ይህ ጦርነት ሲዘከር ሀምሳና ስልሳ ዓመታትን ወደኋላ የተመለሱት አፋር፣ አማራና ትግራይ ክልሎች ያስታውሳል። የሁለት አመቱ ጦርነት ሲነሳ የሀገር ውድመት አብሮ ይነሳል። ታዲያ ይህ ከትግራይ ተነስቶ አማራና አፋር ክልሎችን ያዳረሰውና በርካታ ተዋናዮችን ያሳተፈው ውጊያ ሲታወስ አንድ ሰው በተለየ መልኩ ይታወሳሉ። አቶ ጌታቸው ረዳ። የዓላማጣ ተወላጁ ጌታቸው አማርኛ ትግርኛ እና እንግሊዝኛን አቀላጥፈው የሚናገሩት ጌታቸው አብይን ከማንም በላይ የዘለፉትና ያዋረዱት ጌታቸው ዛሬ የአብይ አማካሪ ሆነዋል። ቂመኛውና በቀለኛው አብይ ደግሞ ትናንት የዘለፏቸውን፣ ዘመናቸውን የገለጡትን፣ ያዋረዷቸውን የበረሃውንና የመቀሌውን ጌታቸው ረዳ ወደ አዲስ አበባ አምጥተው አማክረኝ ብለዋል። ይህ የጌታቸው ሹመት በዛሬው ዕለት ከፍተኛ መነጋገሪያ ሆኖ የኋለ ሲሆን አንዳንዶቹ በአድናቆት አንዳንዶቹ ደግሞ በስጋት አይተውታል። በፕሮፓጋንዳ በሕግ እውቀትና በፖለቲካ አቅማቸው ብዙም የማይታ ሙት ጌታቸው አብይን ለማማከር ያንሳሉ ተብሎ ባይጠበቅም አብይን በማማከር ስኬታማ ይሆናሉ ተብሎ ግን አይታሰብም። ምናልባትም አብይ በቀላቸውን ለመወጣት ጌታቸውን ከህወሓት ሰዎች እየነጠሏቸው ስለመሆኑ ሮሃ ያነጋገረቻቸውና ስማቸውን እንዳይጠቀስ የፈለጉ ፖለቲከኞች ገልጸዋል። በሌላ በኩል ደግሞ የዛሬውን የጌታቸው ሹመት በሚመለከት የጌታቸው ደጋፊ የሆኑ የትግራይ ተወላጅ አክቲቪስትና ፖለቲከኞች ህወሓት የጣለውን ወርቅ አብይ አንስቶ ሊጠቀምበት ነው ሲሉ አስተያየታቸውን ሲሰጡ ውለዋል። ሌሎቹ ደግሞ አንድ ሚሊዮን ትግራዋይ ያለቁበትን ጦር ጦርነት የመሩትንና የትግራይን ህዝብ ያስጨፈጨፉትን አብይን ለማማከር ስልጣን መቀበላቸው እጅጉን አስቆጥቷቸዋል። ጓዶቻቸው ሺ ጊዜ ቢያኮርፉ የሚያስቀይማቸው ነገር ቢበዛ ይህን ውሳኔ ፈጽሞ ሊወስኑ አይገባም ነበር ይላሉ። የኦሮሞ ፖለቲከኛው አቶ ታዬ ደንዳ ደግሞ አቶ ጌታቸው ረዳ አብይን ለማማከር ባያንሱም የአብይ የመመከር ፍላጎት ላይ ግን ጥያቄ አንስተዋል። አቶ ታዬ ዋናው መካሪውና ምክሩ ሳይሆን ተመካሪው ነው ሲሉ አብይ ምክር የማይሰሙ ሰው መሆናቸውን አንስተዋል። አቶ ልደቱ አያሌው ደግሞ የጌታቸውና የታደ ሰወረደን ሹመት በማንሳት የፕሪቶሪያውን ስምምነት መፍረስ ጠቅሰዋል። ቻይና አሜሪካ ላይ የጣለችውን ቀረጥ ወደ 125 በመቶ ማሳደጓን አሳወቀች። ከዚህ ቀደም ብለው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና ላይ የጣሉትን የታሪፍ ጭማሪም ተከትሎ ቻይና ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ታሪፍ መጣሏን ይፋ ማድረጓ ይታወሳል። ቤጂንግ እዚህ ውሳኔ ላይ የደረሰችው ትራምፕ በቻይና ላይ የጣሉትን ታሪፍ ወደ 145 በመቶ ከፍ ካደረጉ በኋላ ነው። የትራምፕ ታሪፍ ጭማሪ የአሜሪካ የአክሲዮን ገበያ እንዲያዋዥቅ ምክንያት ሆኗል። አሜሪካ እና ቻይና አንዳቸው በሌላቸው ላይ የሚጥሉትን ታሪፍ ከፍ በማድረግ እርስ በርስ የታሪፍ ፉክክር ውስጥ መግባታቸው አስጊ መሆኑን የምጣኔ ሀብት ባለሙያዎች ተናግረዋል። ፕሬዚዳንት ጂቺንፒንግ የአውሮፓ ህብረትም ከቻይና ጎን በመቆም የአሜሪካን የምጣኔ ሀብት ጭቆና እንዲታገል ጠይቀዋል። በታሪፍ ጦርነት ማንም አሸናፊ አይሆንም ብለዋል። ትራምፕ ግን ከቤጂንግ ጋር ድርድር በማድረግ ለሁለቱም ሀገራት የሚጠቅም ስምምነት ላይ እንደሚደርሱ ተስፋ ያደርጋሉ። ይህ የንግድ ጦርነት እየተጋጋለ ሄዶ የምጣኔ ሀብት ድቀት ያስከትላል የሚል ስጋት ተፈጥሯል። የትራምፕ ታሪፍ በዓለም አቀፍ ገበያ ትልቅ የሚባል